አንዳንድ ጊዜ ሰይጣን አለ አይደለ? የትም ስንሄድ ዝም ብሎ መዘጋት ገጥሟቸው ያውቃል። እንደዚህ ቢሮም ስትሄዱ የከፋ ፊት፣ ቤትም ስትመጡ የከፋ ፊት። እናንተ ዝም ትላላችሁ፣ የሰራዊት ጌታ እግዚአብሔር ደግሞ ስለ እናንተ ይዋጋል ተብሎ እንደተነገረ ስራ እንዳታገኙ የሚዘጋባቸው ነገር ሊኖር ይችላል። ይሄን አይነ ጥላ ነው ምናምን የሚለውን አትስሙ። ግን ሰይጣን ለማንም ሰው እየሄደ ግን በር ይዘጋል። ማድረግ ያለብን ምንድን ነው? ማመስገን ትዳር ሊዘጋባችሁ ይችላል። እንዳትቀጠሉ ሊዘጋባችሁ፣ በረከት ሊዘጋባችሁ ይችላል። ያን ነገር የምታስከፍቱት እግዚአብሔርን በመመስገን ነው። አንድ አባት የተናገረው ልንገራችሁ። ወደ ሰይጣን ዙረህ ሰይጣንን አታሸንፈውም ይላል። ወደ ማን ዙረህ? ወደ ማን ዙረህ ነው? ወደ እግዚአብሔር ዙረህ ነው። ወደ ሰይጣን ዙረህ ሰይጣንን ማሸነፍ አይቻል። ወደ እግዚአብሔር ዙረህ ነው። እግዚአብሔርን ስናመሰግን እናንተ ዝም ትላላችሁ፣ የሰራዊት ጌታ እግዚአብሔር ደግሞ ስለ እናንተ ይዋጋል ተብሎ እንደተነገረ፣ እኛ ወደ እሱ እንናገራለን እግዚአብሔር ደግሞ ዲያብሎስን ሁርም ድኅሬየ የሰይጣን አንተ ክፉ እኔን ከሚከተሉ ሰዎች ወግድላቸው ብሎ ያስወግድልን። ምስጋና የተዘጋብንን ነገር ይከፍታል። ይክፈትልን። መዳን ያለው ምስጋና የሚከተሉንን ጠላቶቻችን መንገዳችንን እንዳያውቁ ያደርጋል። የሚከተል ጠላቶቻችን የዳዊትን ህይወት ነው የምነግራችሁ፣ የቅዱስ ዳዊትን። ቅዱስ ዳዊት ሳኦል በቅናት ምክንያት ይከተለው ነበር ሊገለው። ከለታት አንድ ቀን ሳኦል ብዙ ሰራዊት አስከትሎ ዳዊትን ፍለጋ ወጣ። ምን ይላል? ዳዊትን ፍለጋ ሲሄድ፣ ዳዊት ሲሮጥ፣ ሳኦል ሲከተል፣ ዳዊት ሲሮጥ፣ ሳኦል ሲከተል፣ ዳዊት ሲሮጥ፣ ሳኦል ሲከተል፣ ሲሮጡ ቅዱስ ዳ እንዲል ነበር ለይግብዑ ድህሬሆሙ ጸላይቴ ጠላቶቼ ወደ ኋላቸው ይመለሱ እያለ ይዘምር ነበር። ጠላቶቼ ወደ ኋላቸው ይመለሱ ሲል ተራራ ላይ ሲደርስ፣ ለምሳሌ ተራራው ይሄ ነው ብትሉ፣ ይሄ ተራራው ነው ብትሉ፣ ዳዊት ይሄን ሲሄድ፣ በተራራው ሁለት መንገዶች አሉ። በጎኑ ሌላ መንገድ፣ በዚህ መንታ። ዳዊት በዚህ ሲሄድ ሳኦል በየት ሄደ? በዚህ ሄደ። ጠፋው፣ ጠፍቶ ተመለሰ ማለት ምስጋና ከሚያሳድዷችሁ ሰዎች እንድታመልጡ ያደርጋቸዋል። እንዳይደርሱባችሁ እየተከተሉ የሚያሰናክሏችሁ ነገሮች ቢኖሩ ሰይጣን ሊሆን ይችላል፣ ክፉ ሰውም ሊሆን ይችላል፣ ምንም ሊሆን ይችላል። ብቻ ወደ እግዚአብሔርም ሆነ ወደ መልካም ነገር እንዳትደርሱ ሰኮናችሁን እያሰናከለ የሚከተላችሁን ነገር እግዚአብሔር ያስቀርልናል። ምስጋና ከሚከተሉን ጠላቶቻችን ዛረተውን ከመሐየለ እግሬ እግሮችን እንደ ብሆር የሚያበረታቸው እግዚአብሔር ነው። እግዚአብሔር እግዚአብሔር ኃይሌ ወጾኔ ወእቱ ይከልቦቱ ወባምላኪ የታደው አለ አረፍት ለአምላኪ የሰነ ጽሑፍ ነውቱ እግዚአብሔር ብሮጥ መጠጊያዬ ነው ብዋጋ ጋሻዬ ነው ብሏል። ስለዚህ እግዚአብሔር ማምለጫ ዓለታችን ነው። ስንሮጥ ተከትለው እንዳይዙን የሚያደርገን ክፉ ጠላቶቻችን አጋንንት ሕይወታችንን እንዳይዙ ወደ ኋላ የሚያስቀርልን እኛን ደግሞ የማምለጫ በር የሚሰጠን እግዚአብሔር ስናመሰግነው ነው። ከቃሉ ጋር ናቸው። ሶስት ነገሮች ነው የሚቀሩኝ። ምስጋና ደዌን ይፈውሳል። እጥፍ ድርብ ሀብት ይሰጣል። ያጣናውን ነገር በእጥፍ እንድናገኘው ያደርጋል። ምስጋና ያጣናውን ነገር በጥፍ እንድናገኘው ያደርጋል። ከደዌ ይፈውሳል። ክፉ መንፈስን ያርቃል። አንዳንድ ጊዜ ክፉ መንፈስ ያለ ምክንያት ተጨንቃችሁ ታውቃላችሁ። ምንም ምን እንደሆናችሁ ሳታውቁት ዝም ብሎ ብዥ ያለ ነገር ማለት ነው። በምን እንደታናደረችሁ ሳታውቁት ደርሳችሁ ታቆርፋላችሁ። ይሄ ሁላችንም እናንተ እያልኩ ተናገርኩ እንጂ ያለ ምክንያት እናቆርፋለን። ያለ ምክንያት ብዥ ልብናል። ያለ ምክንያት ይህ ክፉ መንፈስ መጥቶ በዙሪያችን ዝም ብሎ ብን ብን ብን ብን እንደ ሽቱ እንደሚረጭ ሰው እዚህ አካባቢ እየረጨብን ነው እና እዚያን ጊዜ ያ ክፉ የእሱ መዓዛ ወደኛ ሲገባ እንጨናነቃለን። ያን መንፈስ የሚያደርገው ምስጋና ነው። ድዌንም ይፈውሳል። ከተፈወሱ ሰዎች አንዱ ኢዮብ ኢዮብ ያ ሁሉ ከብቶቹ አለቁ፣ ልጆቹ ሞቱ፣ ሰውነቱ ቆሰለ። ተላ ሸተተ። ባለጸጋው ኢዮብ ቤቱ ወዴት ነው ያሉ ሰዎች ይመጡበት የነበረው ቤት ስለ ሸተተ የገዛ ሚስቱ እንኳን የት ወጥቼ ልሂድ? አለ ኢዮብ ግን ምን አለ? እግዚአብሔር ይመስገን። የኢዮብ ትልቁ መዋጊያ ጋሻው እንደሆነ ታውቃላችሁ፣ ምስጋና ነበር። ባለቤቱ የተዋጋችሁ ምንድን ነበር የምትለው? እግዚአብሔር ባርከው ሙት፣ እግዚአብሔር ስደብና ሙት። ከዚህ በላይ ምን ያደርጋል ነበር ያለችው። እሱ ግን እግዚአብሔር ሰጠ እግዚአብሔር ነሳለ። አመሰገነ። ሲያመሰግን ያ ምስጋናው እግዚአብሔር በደመና እንዲያነጋግረው አደረገው። በደመና ተገልጦ እግዚአብሔር ፈወሰው፣ ዘመኑን አረዘ፣ ዘመን ደዌውንም ፈወሰው። ከዚያ በኋላ ተመልከቱ፣ እጥፍ ድርብ ሀብት ይሰጣል። ያችሁ ነበር ያጣነው ነገር ስናማርር ያጣናው ነገር እንዲያውም ጨርሶ እንዲያድርቅ ምናደረገው። ስናመሰግን ግን ያጣነው ነገር ተመልሶ እጥፉን እንዲመጣ ያርጋል። እዮም እጥፍ ልጅ ተሰጠው፣ እጥፍ ግመል፣ እጥፍ በቅሎ፣ እጥፍ ፈረስ፣ እጥፍ በግ፣ እጥፍ ፍየል፣ እጥፍ ከብት ተሰጠው። ምንድን ነው ይሄን ያመጣለት? ምስጋና። ባጣነው ነገር ላይ አመስጋኞች ከሆን እግዚአብሔር ጨምሮ ያመጣዋል። ስታመሰግኑ ግን መቆየት ግን ያስፈልጋል። ምን ያስፈልጋል? ምስጋና ዋጋ የሚያሰጠው ሲታገሱት ነው። ዛሬ አመስግናችሁ አሁን በገና አደርድራችሁ ሰኞ ማታ በገና አደርድራችሁ ሐሙስ ማታ ጸጋ የሚንጠበጥብላችሁ አይመስላላችሁ? በዚያ ከሆነ ምንም አታገኙ። እስከሚመጣ ድረስ ጸንቶ ማመስገን ነው እንጂ አሁን ላመስግን በቃ። እስቲ ቆይ እንዲህ አባ አመስግኑና ጸጋ ታገኛላችሁ ላይ ነበር። ዛሬ ሌሊቱ ሙሉ ስደረድራል አንድ ነገር አላገኘው ብትሉ እኔ የለውበት ያልኳችሁ፣ ጸንታችሁ ስታመሰግ ነው። እየው ሰባት ዓመት ሙሉ ነው የተንገበገበ በቁስል ሰባት ዓመቱ እያመሰገነ እየቆሰለ ቁስሉ የማይድን መሆኑ አንድ ችግር ነው። ቆስሎ የሚበለው የሌለው መሆን ሌላ ችግር ነው። በዚያ ላይ ልጆቹ የሞቱበት ሰው መሆን ሌላ ችግር ነው። በዚያ ላይ አስታማሚ ሲጠላው ሌላ ችግር ነው። ይህን ሁሉ ታግሶ አመሰግኖ የምስጋናው ጋር እጥፍ ሰጠው፣ ደዌውንም ፈውሰ። ሁላችንም በየደዌያችን ይፈውሳል። ያጣነውን ነገር ሁሉ እግዚአብሔር ይመልስልን። ያጣነው ነገር ሌላ እንዳይመስላችሁ ጥሩ ክርስቲያንነታችን ነው። ሚጢ ላሄ ዋስተፍስህኒ ያለ ለዚህ ነው። አባጆች በሳታቱ እመቤቴ፣ የጠፋውን ውበቴን መልሽልኝ ብሏታል። የጠፋ ውበታችን ማለት እግዚአብሔር የምንመስልበት ነው። እሱ የሚመልስልን ምንድን ነው? ምስጋና ነው። ክፉ መንፈስ ሲርቅ ቅዱስ ዳዊት ለሳኦል ሄዶ ምንድን በገናውን ሲደረድርለት፣ ክፉ መንፈስ ምን ይልለት ነበር? ይርቅለት ነበር። ይህንን አሁን በኮርስም ተመራችሁታል በገና ቤቱ ላይ ። ስለዚህ ክፉ መንፈስን ያርቃል ማን ምስጋና። በሉ እንጂ ማን ምስጋና የምስጋና ሌላ የመጨረሻ ሁለት የቀረኝ፣ ምስጋና ነጻ ያወጣል። እስኪ በሉ ምስጋና በሉ። ምን ያደርጋል? ነጻ ያወጣል። የበገናውን ትርጉም ተምራችሁታል ብዬ ነው። በገበና ቤቱ ላይ አይደል? አስሯው፣ ታዲያ እንደዚህ ይሄ ቀስቱ እንደዚህ ይሄን ተምራችሁታል። ስለዚህ እኔ እዚህ ላይ ብነጋገር ይሻለኛል ብዬ ነው። በገናውን እንዳትጥሉት የሚያደርግ ትምህርት ማስተማሪ ነው በኔ ቤት ቦታችኋን የተመረቃችሁበትን በገና እንዳትጥሉት ምን ያህል ጋሻ እንደታጠቃችሁ እንድታውቁ ብዬ ነው እሱን ለመናገር ነው የፈልኩ አጠቃላይ ክርስትናችን ምስጋና እንደሆነና መፍትሄ የምናመጣው በዚህ ብዙ ሰው ይቸግራል መፍትሄ እያጣ ነው መፍትሄው ወደ እግዚአብሔር መዞር ነፃ ያወጣል ይሄ የሐዋርያት ሥራ ምዕራፍ 16 ቁጥር 25 ላይ ያለ ሀሳብ ነው ማነሳላችሁ። ቅዱስ ጳውሎስና ቅዱስ ሲላስ ናቸው። ጢሮአዳ በምትባል ከተማ ደርሶ ቅዱስ ጳውሎስና ቅዱስ በርናባስ በሚያስተምሩበት ጊዜ ሲሰብክ ቅዱስ ጳውሎስ ሲሰብክ ልድያ የምትባል አንዲት ድሃ ሴት ነበረች። ሀር እየሸጠች የምትተዳደር እየፈተለች፣ ፈታይ ማለት በሀገራችን ቋንቋ ፈታይ በመፍተል የምትተዳደር ናት። ቅዱስ ጳውሎስ ሲሰብክ እሷ አሄዛባዊት ናት ባጥሩ ሁና እዚያ ማዶ ሁና ልቧ ተከፍቶ የክርስቶስን የቅዱስ ጳውሎስን ስብከት እንዲያሻግራት ሰማው ነበር። ልቧን ከፍቶላል። ከዚያ በኋላ ተመለሰችና የእኔም ቤት ለእግዚአብሔር ቤት፣ ለጸሎት ቤት ውሰዱት አለቻቸው። ብዙ ትርጉም አለው። የእሷን ቤት ለጸሎትነት ተረክበው ሊጸልይ ወደ ጸሎት ሲሄዱ ዝቅ ብሎ ደሞ አንዲት እየጠነቆለች የምትተዳደር አንዲት ሴት ነበረች። አያችሁ ምን ጊዜም ከመልካም ነገር አጠገብ ምን ነገር አለ? ምን አለ? ከእግዚአብሔር በእግዚአብሔር ትይዩ ማን አለ? ሰይጣን በሉ እንጂ ሙሴ አጠገብ ማን አለ? ፈርዖን በሉ ዳዊት አጠገብ ማን አለ? ጎልያድ በሉ። አቤት ጎልያድ አለ። ሐዋርያት አጠገብ ማን አለ? ይሁዳ አለ። ሁል ጊዜም አንድ መልካም ነገር ስንጀምር መልካሙን ነገር ብቻ ማየት የለብንም። እዚያ አጠገብም ሌሎች ነገሮች አብረው እንዳሉ ጠብቀን ከተጓዝ ድንገት ሲገጥመን አንሰበርም ተስፋን ቆርጠን አሁን ለእኔም እንደዚያው ነው። ለእናንተም እንደዚህ። ጳውሎስን የምትሰማው ሰው ነበረች። ጳውሎስን የምታሰናክለው ሰውም ነበረች። የሚሰሙንንም አሉ። የምንሰማውን ነገር የምንናገረውን ነገር የሚያሰናክሉ። ያች ያቺ ሴት እየጠነቆለች ለሀብታሞች ገንዘብ ታወጣለች፣ ለባለስልጣናት። ዛሬም እኮ እንደዚያ የሚያደርጉ ሰዎች አሉ። የሚያስጠነቁሉ በህፃናት እየለመኑ ብር የሚያካብጡ ሰዎች አሉ። ህፃናትን እየለመኑ እነሱ ብር ይሰበስባሉ። ወሬ ነው። አልሰማ ሀብታም ሆነው ህፃናትን ከመንገድ አንስተው መንገድ ላይ እያስለመኑ ብር የሚያጠራቀሙ ሰዎች አሉ ይባላል ይባላል። ያቺ ሴት ትጠነቁላለች። ውሸት የሚሆን እውነት እነሱ ትናገራለች። ሀብት ትሰበስባለች። ትርፍ ትካፈላለች። ኋላ እነ ቅዱስ ጳውሎስ አልፈው ሲሄዱ ላይ ያለው ሴጣት እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው የሚሏችሁን ስማቸው ማነው? የዓለም ሰይጣን የሚሏችሁን ስማቸው አረ አንድ እነ ቅዱስ ጳውሎስ የልዑል እግዚአብሔር አገልጋዮች ናቸው አይደሉም። ከዛ ቅዱስ ጳውሎስ ምን አለ ሰይጣኑን ከዚያ ሴት ወጥቶ እንዲሄድ ገሰጸው ይላል። ለምን እውነት እኮ ነው የተናገሩ። የሰይጣንን ስብከት መስማት አይገባም። ሰማችሁ የሰይጣን አሁን በዚህ ዘመን እንደዚህ ያለ ነገር ነውር ነው። ተዋጋንን ታታስለፍልፉ እንደዚህ ስንል ሰይጣኑ ራሱ እየመሰከረ ይላል። የሰይጣን ስብከት አትስሙ ተብለን ሐዋርያት ነው ያዘዙ። ሰይጣን መሸለቱ እውነት ቢናገር እንኳን ሰይጣን ከሰበከው ለተንኮል ነው የሚሰብከው። ስለዚህ የሰይጣን ስብከት አናዳምጡ። የሰይጣን ምስክርነት አንሰማም። ማነው እንደዚህ ያለ ነገር አትከተሉ። አስወጥቶ ሰደደው። ቅዱስ ጳውሎስ ጋኔኑ ሲወጣ ምን እንዳደረጉ ታውቃላችሁ? ሲወጣ የነዚያ የዚያች ሴትዮ ገንዘብ ያተርፉ የነበሩት ለካ ትልልቅ ባለስልጣናት ተጀርበዋል። ብዙ ጠንቋዮች፣ ብዙ ውሸታሞች፣ ብዙ አጋንንትን እናወጣለን የሚሉ ሰዎች ጀርባቸው እነማን እንዳሉ እግዚአብሔር ያውቃል። እነዚህ ሰዎች ው ደግሞ እነዚህ ሰዎች አገራችን ሮምን ሊበጠብጡ የመጡ ናቸው ይባላል። ሀገራችን ሮማን ሊበጠብጡ ነው እነዚህ የመጡት። ያለመድነውን ነገር ወደ ሀገራችን እያስገቡብን ነው። ሰውን ሁሉ በሀሰት አስመሰክረው በብር እንደሚያሳድዷቸው ማን ያውቃል። ይህን ገበያ መን ምን ያንጫጫዋል ቢባል እበልጣ ልበለጣል። ሁሉም ለጥቅሙ ነው የሚንጫጫው። ለቅሶ ላይ ሰው የሚያለቅሰው እኮ ለሞተው ሰው አዝነው አይደለም። የራሱ ወይ ሚስቱ አብሽቃው የሚያለቅስም ይኖራል። ባሏ የደበደባት ትዝ ብላትም ልትንሰቀሰቅ ትችላለች። የራሱን የራሱን እያስታወሰ ሊያለቅስ ይችላል ሰው ልቅሶ ግን ይደምቃል በዚያም በዚህም ብሎ ማለት ነው ስለዚህ ምንድን ነው ሰዎቹ የሚሉት ለሀገር ተቆርቁረው ነው የሚመስሉት የሚያለቅሱ ግን ለራሳቸው ጥቅም ነው አባቶቻችን የሚሳደዱት ሲሰቃዩ የሚኖሩት በዚህ ምክንያት ከዚያ በኋላ ምን ሆነ እነ ቅዱስ ጳውሎስን ቅዱስ በርናባስን እኒህም ሀገራት ሰዎች ናቸው ይሄ ደግሞ ጎርፍ ይሆናል አይደለም የነገሩትን ዝም ብሎ የሚሰማ የማይመረምር አለ። ደግሞ ውጣ ሲሉት የሚወጣ ቁጭ በል ሲሉት ቁጭ የሚል ደግሞ ወጣና ዝም ብሎ እነሱም ምን አደረጓቸው? ገበያ ለገበያ ከተማ ለከተማ አደባባይ ለአደባባይ በመሬት ጎተቷቸው። መሬት ለመሬት እየጎተቱ ጎትተው ጎትተው ጎትተው ልብሳቸውን አወለቁ። ልብሳቸውን አውልቀው ደግሞ እንዳይሞቱ እንዳይድኑ አድርገው ገረፏቸው። ገርፈው ገርፈው ገርፈው ሰውነታቸውን አቁሰለው ሲጎተቱ ብለው ደሞ ግርፋት ገርፋው ሲጨርሱ ወስደው ደሞ ማታ ቁስል የሚያጠብ የለ፣ ዘመድ የለ፣ ምን የለ ከነቁስላቸው ከባዶ ወህኒ ቤት እንዲወረወሩ ተደረገ። በታላቅ ግንድ እግራቸውን አጣብቀው ጠርቀው አሰሯቸው ነበር። ተመልከቱ፣ ሙሉ ቀን ሲጎተቱ አሉ፣ ሲገረፉ አሉ፣ እግራቸው እንዳያርፍ ደሞ ከነቁስሉ በግንድ ታሰሩ። እንዲህ ብለው አመሰግነው ያ ምስጋና ኃይል ነበረውና የተዘጉ በሮች ሁሉ በምስጋና ተከፈቱ። ስናመሰግን የተዘጋ ይከፈታል ብያችሁ ነበር። ተነዋወጸ እሚያስ የታሰሩበት ቤት ተነዋወጸ። ስናመሰግን አስሮ የያዘን ሰይጣን ከነ መሰረቱ ይናወጣል። ከነ መሰረቱ ነው የሚናወጸው። የእስር ቤት መሰረቶች ማለት የክፋት መሰረት የሆኑ ሰዎች ሁሉ ይነቀላሉ፣ ይጠፋል። ሳኦል ከነዘሩ ከነማንዘሩ ከነ ልጆቹ በገዛ ጦሩ ተነቃቅሎን የጠፋ የዳዊት መሰረት ግን ክርስቶስ ነበርና ዛሬ የሚያመሰግን ሰው መሰረቱ የጸና ነው። ያኛው ግን እረ ክወላ አጣ አቤ ወተላለ ከማርዘ ሊባኖስ ሶሶ ዘግባ አጣ ይክቦ አጢአተኛ እንደ ሊባኖስ ዘግባ ከፍሎ አየሁት፣ ስመለስ ግን አጣሁት። ተውራ ከዚያ በኋላ በሮቹ ሁሉ ሲከፈቱ የስር ቤቱ ጠባቂ ደነገጠ። አምልጠው ነው ብሎ ራሴን ወታ ተሰቃይቼ ከሞት ቤት ራሴን ላጥፋል። ቅዱስ ጳውሎስ ምን እንዳለ ታውቃለች? አይዞ እኛ አልጠፋንም። ራሴን በራሴ ላይ ክፉ ነገር እንዳታደርግ ወይ ፍቅር። እንዴው ቅዱስ ጳውሎስን የሚያህል ሰው እንዴው የት ነው የምናይ እንዴው አስሮ ከነቁስሉ በግንድ ጠርቆ ያሰረው ሰውዬ ራሱን እንዳያጠፋ ቶሎ ብሎ ይቆረቆርለታል። ለዚያ ይጨንቅ ነበር። ከዚያ በኋላ ደጁ እንደተዘጋ ነው የተከፈተ። እናንተ ቆይ ማን ናችሁ? የእግዚአብሔር አገልጋዮች ነው። ሄዶ ሰገደላቸው። እባካችሁን ነርሴ እንድትድን እርዷት አላቸው። ተነስና በኢየሱስ ክርስቶስም ተጠመቅ ከነ ቤተሰብ ትድናለች። ቤታቸውን ወሰዳቸው። ቁስላቸውን አጠበላቸው። እሱ ተጠመቀ፣ ከነ ቤተሰቡ ክርስቲያን። አያችሁም? እሱ የስጋቸውን ቁስል አጠበ፣ እነሱ የነፍሱን ቁስል አጠቡ። ይህን አደርጉው። ቁስላችሁ ቁስል የሚያጥብ እንባ የሚያብስ ዘመድ ባይኖራችሁ፣ ምስጋና ዘመድ ይሰጣል። ዘመድ ሰጣቸው። ለቅዱስ ጳውሎስ ቁስል የሚያጥብ ዘመድ ሰጣቸው። ማንን የሰጣቸው? ራሱን አስሮ የሚጠብቃቸው የእስር ቤት ዘበኛ፣ ራሱን፣ ወታደሩን፣ ጠላታቸውን ቁስላቸውን የሚያጥብ አድርግላቸው። ከዚያ በበነጋው ውጡ ብሏቸዋል። ሌሊት ደግሞ ውጡ ብሏቸዋል። አንወጣም ማለት ቅዱስ ጳውሎስ የእሱ ብልሃት መቼም ተቆጥሮ አንወጣም። ሌሊት ደግሞ ወስደው ገደል ሊጥሉን ነው። በዚያው ስለ እኛ ሮማውያን ነን። ሮማውያን ሰዎች እንዴት ገደል ሊጥሉን ነው? ብልሃቱ ነው። በጊዜው የሮም ዜግነት ያለው ሰው አይነካም። ከዚያ በኋላ ዜግነቱን ሲናገር ወይ ወላችሁ ያሰር ናቸው ሰዎች ሮማውያን ናቸው፣ ሮማውያን ናቸው። ሮማዊ ዜግነትን ያሰረው ወይም የሰደበ ራሱ የዚያን ጊዜ ይሰቀላል። እንዲፈቱ ተደረገ። ተፈተው በነፃነት አስተማሩ። ለዚያች ነፍስም ነፃነትን ሰጡ። ዘመድ በሌለበት፣ ዘመድ እስጠያቂ በሌለበት፣ ዘመድ በር ከፋች በሌለበት በር የከፈተ ኃይል ምስጋና ነው። ምስጋና ቁስላችሁን ያድርቅላችሁ፣ እንባችሁን ያብስላችሁ፣ የተዘጋባችሁን ነገር ሁሉ ይክፈትላችሁ። ከታሰርንበት ሁሉ ነፃ ያወጣል። ነፃ የሚያወጣን እግዚአብሔርን ማመስገን ነው። ጸሎት ነፃ ያወጣናል። የነፃነት ባለቤት ልዑል እግዚአብሔር ሁላችንም በዓለም ያለነው ሁሉ ከታሰርንበት የኃጢአት፣ የልማት፣ የክፋት፣ የድንቁርና፣ ያለመደማመት የዚህ ሁሉ ማሰሪያ ኢትዮጵያን ሁሉ በአዲሱ ዓመት ይፍታልን። የዚህ ሁሉ መፍትሄ፣ ስለዚህ ምስጋና የችግር ሁሉ ምንድን ነው አልኳችሁ? መፍትሄ ነው ማለት ነው። እንግዲህ ስለዚህ ብንራብ ምግብ ነው። ብቸኛ ብንሆን ዘመድ ይሰጣል። ብንታመም ይፈውሳል። እጥፍ በረከት ያድላል። ዕድሜ ያረዝማል። ጠላት እንዳይዘን ያደርጋል። ድዊ ይፈውሳል። አጋንንትን ያረቃል። የስጋም የነፍስም ነፃነት ይሰጣል። መጨረሻ ላይ ከእግዚአብሔር ጋር ያኖራል። ያኖረን ለጸሎት እንነሳ።